ይ የሬዲዮ ድራማ ሶስቱ መምህራን ጓደኛሞች ጣሰው፣ አዳምና ገድሉ ኑሮን ለማቅለል ብለው ባለ ሶስት መኝታ ክፍል ኮንዶሚኒየም በጋራ ተከራይተው መኖር ቢጀምሩም ኑሮ እንዳሰቡት ቀላል አልሆነላቸውም። ባለፈው ሳምንት አዳምና ገድሉ የጓደኝነት ፍቅራቸው ቀዝቅዞ በጥል ተውጠው አሳልፈዋል። ዛሬስ መምህራኖቹ እንዴት ያሳልፉ ይሆን? ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል አስር አሁን ይቀጥላል። ደራሲ ተስፋይሽ መልስ። ተዋንያን ሳምሶን ታደሰ፣ ቤቢ ሜሮን፣ ጌትነት ተሻለ፣ ወርቁ፣ ዮናስ ጌታቸውና ሄለን በድሉ። ቀጭን ፍቅር ጓደኛ ሳይመጣ አንድ ነገር ብጠይቅስ? ይቻላል። እሱ ደስተኛ ሆኖ ሚዜ እንደማይሆነኝ ያውቃለሁ። አንተስ እንኳን እኔ፣ እሱም እምቢ አይልም። አዳም ደደብ ነው ትለኛለህ። ገዱ ለእኔ ሚዜ ለመሆን ከፈቀደ ለምን? ስለሚቀናብኝ፣ በእኔ በወንድሙ ስኬት ስለሚቃጠል አይመስለኝም። ረባ ችላብ ላፕቶፕ እንኳን እጄ ላይ ሲያይ አይኑ በቅናት አዋዜ መስሎ፣ አላየኸው? አዋዜ የሚሉ አዋዜ ነው እንዴ? እንጀራ ቆርሽ አይኑ ላይ አጥቅስ አጥቅስ። እስኪ ላይ ነው እየቀላው። ታሰው እያሾፍክ ነው። ጣሴ ይሙት ገድሉ በአንተ አይቀርም። ጓደኛው እንደሆን ካውቃሉ። አንተም ጓደኛዬን በጋራ ኮንዶሚኒየም ተከራይተን አብረን ስንኖር ሰው ሁሉ የምናስቀና ጓደኛሞች እንደሆነን ነው የሚያስበው። እናንተ ለእኔ ሚዜ ለመሆን እምቢ ስትሉ አሁን ምን ይለናል ሰው አንተ ደግሞ አበዛው እንዳንሆን ከፈለግህ በግልጽ ንገረን ጣሴ ይሙት ሰበብ መሰለብን እኔ ሰበብ እናንተ ሚዜ እንዳትሆኑኝ ሰበብ አዎ የጓደኛ ሐሳብ ሚዜ እሆንሃለሁ ብሎ አዘናግቶ የዓለሜን ቀን ማበላሸት ነው ቢችል አንተንም ጨምሮ አናደርገውም አላደርገውም የእሱን ምክር አልሰማም ብለህ ቃል ግባልኝ እሱ ምንም አልመከረኝማ። መክሯል፣ ባክ ግጥም አድርጎ በነገር ልጥ አስረዋል። በጣሴ ሙቴን ጨዋታሽ እንዝለ ነው ጥሩ። ብቻ ለሁሉም ደርሶ ቀኑ በተዛዘብን። አው ደግደጉን፣ ብንጫወት ይሻላል። ደግደጉን። ይሄ ፔርሙስ ሙሉ በቅመም ያበደ ምርጥ ሻይ። ጣሴ ይሙት ጣፋጭ እኮ እጅሽ ጣፋጭ ነው። የሰራሹ ፍርፍር ሻምፒዮን የሚባል እኮ አመሰግናለሁ። ገድሉን ለምን አትቀሰቅሱትም? ተንጠልጥሎ እንዳይሆን እስኪ ቼክ አድርገው። የት ላይ ነው የሚንጠለጠለው? ገመድ ላይ ነው? ለምን ገድሉ፣ ወይ ምን ሆነህ ነው አልጋ ላይ ያረፈድከው? ትንሽ ጨጓራ ይናሞኛል። በቃ ተነስ፣ አሪፍ ስልስ አዘጋጅላለሁ። እሺ ገድሉ፣ እሺ። አልተንጠለጠለም አይደል? ጨጓራ ይናሞኛል አለ። ግድ የለም አሁን አሪፍ ስልስ ሰራለታለሁ። አይቻልም። ጨጓራውን ያመመው አረቄ ሲገለብጥ ስለሚያመሽ ነው። አዋተን የገዛነው ቲማቲምና አስቤዛ ለእሱ ስካር ማከሚያ አይውልም። ነበረ። በጣሴ ሞት ሳያት የምታስቀኝ ሚስት አገባዋለ። ጣፋጭ የቤቱ መተዳሪያ ደንብ ውስጥ አንድ የቤቱ ነዋሪ የተለየ ምግብ መመገብ ቢያሰኘው ወይም ቢያምረው በወር ከሚያዋጣ ወጪ በተጨማሪ ከኪሱ አውጥቶ አስቤዛ ይገዛል ወይም ወደ ሬስቶራንት ሄዶ ሊመገብ ይችላል ነው የሚለው። እሺ አዳም፣ አትሞትስ ከሆነ እንኳን በጫት ማመጀክና በአረጌ ጨጓራው ሊላጣ አይደለም። በጄኒን ህመም አልጋ ላይ ቢተኛም ወጪውን ራሱ ይችላል። እባክዎ መምህር፣ ስለ ጄኒውንና ፌክ በሽታ ለጣሰውና ለጣፋጭ ያብራሩላቸው። ወይ እናንተ ለዚህ እንኳን ስቀሽለት፣ እንዲሁም ምላሱን አልቻልኩትም። ኧረ አልስቅም፣ አዳም እውነትም አሟሃል፣ ገድሉ ደህና ነኝ። ታስታውቃለህ ታመሃል ገድሉ። ጫት ማመንዠቅ ሲደመር አረቄ ሲደመር ቅናት እኩል ይሆናል የጨጓራ መላት። አታስብ፣ ጭላዳው ደህና ነኝ። ወይዬ ቤት ገድሉ፣ ወይዬ ጣፋጭ እና እሺ። አሁን ምን ልስራለህ? ስልስ አርጊና፣ ደሞ ሌላ ደሞ ቲማቲም ከጎኑ ከተፍ ከተፍ አርጊልኛ። እኮ በማን አስቤዛ ደግሞ እዚ ላይ ባዋጣ ነው አስቤዛ ነው ያዋጣ ነው ብር በተናጥል የምንፈልገው ምግብ አሰርተን ለመመገብ አይበቃም። ይሄ ወራዊ አስቤዛችን ያናጋብናል። ከፈለክ ለሁላችንም የተሰራ በበርበሬ ያበደ ፍርፍር አለ፣ እሱም ብላ፣ አፈር ብላ ምን አይነቱ ነው እባካችሁ? እኔን አፈር ብላ? እኔን አዳምን አፈር ብላ ገድሉ? ገድሉ ተሳስተሃል፣ ተሳስተሃል። አዳምን እጩ ሙሽራውን አፈር ብላ? ስለምትዋደዱ እኮ ነው የምትጨቃጨቁት። በጣም እንጂ በጣም ጣፈጭዬ፣ ስልሱን አፍጥኙ ባክ ያሹ። እሺ ገድሉ፣ የአሁኑን አደርሳለሁ። አይቻልም፣ ማልኩ፣ አይቻልም። ታሞ እያየው ስልስ ለመስራት ቲማቲም፣ ሽንኩርት፣ ዘይት ጨው ወዘተ ያስፈልጋል። እና ቢያስፈልግስ? ይሄ ወጪ ደግሞ ለእኛ የአንድ ቀን የምሳ ወይ የራት ይሸፍንልናል ማለት ነው። አዳም እንደዚያም ሞት እያየኸው ከፈለገ ብሪስትሽና ግማሽ ኪሎ ቲማቲም፣ ሽንኩርት፣ ዘይት ምናምን ወዘተ ገዝተች ስ ወዘተማ፣ ገበያ ላይ ውድ ሆናል። አዳም ስለ አንተ በደንብ ተረድቻለሁ። አዳምን አጃጅለዋለሁ ብለህ ከሆነ አትልፋ። ጣሴ ይሙት አለፋም። የተጃጃለም ማጃጃል ምን ጥበብ ይጠይቃል? ምን አለ፣ ምላስም እንደ ጨጓራ በተላጠ ጣፋጭ ስልሱን ለሁለት። በጣሴ ሞት እኔም አይቻልም አልኩ። አይቻልም። ቤቱ የጋራችን ነው፣ አስቤዛውም የጋራችን መሰለኝ። እኔስ ምን አልኩ? አስቤዛው የጋራችን ነው፣ የላጥከው ጨጓራ ግን የግልህ ነው። አንተ ለላጥከው ጨጓራ የእኛ አስቤዛ አይባክ። ኦ ሎርድ፣ እና ስልስ እንዳይሰራልኝ ከለከልከኝ ማለት ነው? ሊሰራልህ ይችላል። ግን በራስህ ተጨማሪ ወጪ። በጣሴ ሞት ገድሉን ጋስትሪክ አሞት ስልስ መብላት ሲፈልግ አዳም ከለከለው ቢባል ሰው ምን ይላል? ይህንንማ ሰው መስማት የለበትም። ለምንድን ነው ሰው ማይሰማው? ነውሩ ምንድን ነው? ያንተ ግሪዲ ገብጋባ መሆን። ይሄ መርህ እንጂ መስገብገብ አይደለም። ስለ ቲማቲምና ሽንኩርት ማውራት መርህ ሳይሆን መንቆንቆን ነው። ያው እላችሁ። ቆይ ከተስማማችሁ፣ አንድ ሀሳብ አለኝ። ሀሳብሽን ወዲህ በይው ሐሳብሽን ወዲህ በይው አይባልም። ሐሳብሽን እንስማው፣ ሐሳብሽን አካፊን፣ ሐሳብ አይከፋም ወዘተ ነው የሚባለው። የሆነበዝ ባዛ ነገር ነው ችኮ። ሁለታችሁ ማለት የአንድ ሳንቲም ሁለት ገጽታ ማለት ነው። ሁሌ ጋዜጠኞች አትሌቲክስ ማለት ኢትዮጵያ፣ ኢትዮጵያ ማለት አትሌቲክስ የአንድ ሳንቲም ሁለት ገጽታዎች ናቸው እንደሚሉት ማለት እኮ ነው። አይደለም፣ አይደለም ታሴ፣ ተሳስተሃል፣ ተሳስተሃል ጋዜጠኞቹ ሁሌ የቲማቲም ስልስና የጨጓራ በሽታ፣ የጨጓራ በሽታና የቲማቲም ስልስ የአንድ ሳንቲም ሁለት ገጽታዎች ናቸው ነው የሚባለው። በጣም የሞት ወይኔ፣ ዛሬ በሳቅ እምባዬን አስጨረሳችሁኝ። እባክህን አስጨርሰው በሴት ተማሪዎች ላይ የሰራ ወንጀል ሲመዘዝ ያኔ ይጠቅመሃል። እንባህን ቆጥበው። እኔ ጣሴ ሚት ነኝ ምንም ወንጀል የለብኝም። ጣፋጭ እባክሽ ስልሱን ስሪ ልኝ እንጂ አፍጥኝ። እኔ መቼ ቢያልኩ እምቢ ካላልሽ፣ ብር ተቀብለሽ መስሪያውን ገዛ ስተሻብ ይለታ ጭላደው በጣም ነገር እየሸተተ እንደሆነ ይታወቃል። እንኪ ሰላሳ ብር ጣፋጭ አዳም ግን ያደረግከው ስህተት ነው። እንዳትቀበይ ጣፋጭ እንዳትቀበይ ላችሁ። እኔ በበኩሌ ሁላችሁን የሚያስማማ አንድ ሀሳብ አለኝ እያልኩ ሀሳብሽን ወዲህ በይው አልኩሽ እኮ ሀሳብሽን ወዲህ በይው አይባልም ጣሴ። ሐሳብሽን እነስማው ሐሳብሽን አካፊን። ሀሳብ አይከፋም ወዘተ ወዘተ ነው የሚባለው። ጭ ጣሴ ይሙት የሆንኩ ጣሳ ነገር ነኝ ድጋሚ ልሳሳት። ዛሬ ደግሞ የምታስቁና የምትገርሙ ሰዎች ሆናችሁብኝ። ጣፋጭ እነሱ እንታያቸው ይልቅ ሀሳብ አይከፋም ሲ ሀሳብሽን አካፊ። እሺ ማለት ያው ዛሬ ምሳችሁ ጣፋጭ። አረፍተ ነገር ማለት ተብሎ አይጀመርም። ማለት አይባልም። ዛሬ ጭላዳው ብሶበታ። ጭላዳው ጣሰው፣ የማን ደጋፊና አቀንቃኝ እንደሆንክ አሁን በደንብ ታወቀ። ለየ ማለት አሴ እባክህ፣ ማለት ተብሎ አረፍተ ነገር አይጀምርም። ጣፋጭ አንቺም ሳቅሽላችሁ። አንቺም አደምን አይደለሁም። የሳቁት እውነት ሳቄ ነው እራሱ ከውስጥ የሳቀው ያዝበለው። አረ ጨጓራህን፣ ጨጓራህን! አዎ አዎ፣ ጨጓሬ ጨጓሬ። እባክሽ ስልሱ ስሪለት እባክሽ

አለሁ በቅናት የሚደባየው፣ እባካችሁ በሳቅም ባይናት ታስጨርሱኝ። ለመግለጽ ድፍረት አጣሁ። ምን ጣፋሽ ከማን ጋር እያወራች ነው? ሰው ማፍቀሩን ለመግለጽ እንዴት ይከብደዋል? በቃ አፈቀርኩ ማለት ምን ያስፈራል? በጣሴ ሞት አትፍሪ ጣፋጭ። ስንቱ አፈቀርሻለሁ ብሎ ሲያለቅስ እንዳልሳኩበት ዛሬ በተራይ ማቅቃለሁ። እረ እኔ ማፍክሬሽ እየማካኩልሽ ነው። ወደውን ሳንወድ እኛም እናውቃለን። ዛሬ በተራችን እንማቅቃለን። በጣሴ መሆት፣ ይቅርታ በፍቅር ያማቀኩሽ ፈልጌ አይደለም። ዛሬውኑ ፍቅሬ እንገልጽለታለሁ። አፈቅርሃለሁ፣ አፈቅርሃለሁ፣ አፈቅርሃለ እለዋለሁ። እኔም አፈቅርሻለሁ አፈቅርሻለሁ አፈቅርሻለሁ እልሻለሁ። ኦሎርድ ኦሎርድ ብቻ ማውራት ጀመርክ እንዴ? ከጣፋጭ ጋ ነኝ። አፈቅረሃለሁ ስለው እምቢ ካለኝ ከፍሉ። እየሰማት ነው። በፍቅሬ እርቷ ተጎርቶ እየለፈለፈች ነው። አለቅስበታለሁ የፍቅር ጥያቄን ካልተቀበልከኝ ራሴን አጠፋለሁ ብዬ አለቅስበታለሁ። እያዳመጥካት ነው? በጣሴ ሞት ለማመን ችግር አለ። ከአንተ ውጭ መኖር አልችልም። ባክህን ባክህን፣ እሺ በለኝ። ወይኔ ጣሴ፣ ለፍቅር እየተፈጠርኩ ሰው ግን። ኩሽና ውስጥ ከማን ጋር ነው የምታወራው? ፍቅር ብቻዋን እያስቀባጠራት እያመሰቃቀላት ነዋ። ማኑን ነው ያፈቀረችው። ባክ ጣሰው ጣሴን ላፍሊ እኮ ነኝ። ተው እንጂ ጣሴ ይሙት። እንዴት ነው ሻል አለ ወይ አይባልም? አንተ ያንን ሁሉ ስልስ ጠርገበልተ ምን ትሆናለህ? ከስሱ ይልቅ ዩሱር ጋር ተናፈናት ያነቃጭ ገሩ በጣሴ ሞት አታዋራኝ። ከጣፋጭ ጋር ነኝ። ጭላዳውስ ላፕቶፑን አንግቶ ወጣ። ላፕቶፕ ጭጎረ ሳምሬ አድጋ ይሆናል ሂዶ በጣሴ ሞት። አሁን ማሰብ የምፈልገው ስለ ጣፋጭ ብቻ ነው። ሳምሬ ግን ምኑ ወዳነው ነው ለጭላዳው እንዲህ ክንፍ ያለችለት? እባክህ አዳምን ተወውና ስለ ጣፋጭ አውራልኝ እሺ ጣፋጭስ፣ ምንን አይታ ነው እንዲ ክንፍ ያለች? ቁመና ቢሉ ዘንጋታ፣ ሙድ ቢሉ ሙደኛ፣ እውቀት ቢሉ ኢንቴሌክቹዋል። ጣፋጭን እንደምታፈቅረ አውቅ ነበር፣ ነግራ ነበር። በጣሴ ሞት ማለቴ ያው ከሁኔቷ። ጣሴ ይሞት ጣፋጭን አገባታለሁ። ያርግልህ። ጣሴ አሜን። ግን ገድሉ ፍቅሯን ለመግለጽ እንደዚህ የምትፈራ ከሆነ ለምን ቀድሜ እኔ እንዳፈቀርኳት አልነግራትም ጣሴ ደግሞ አቸኮል እባክህ እንዲ ልክ ነህ ልክ ነህ አፍቅራት ዘና ብለህ ረጋ ብለህ ጣፋጭ የራስህ ናት የራስህ አፍቅራት ዘና ብለህ ጣሴ ሞት እኔ የምልህ ጣሴ ሳምራዊት እውነት አዳምን የምታፈቅረው ይመስላል ያኔ መሰለህ ላፕቶፕ የሰጠችው ብትወደው መሰለህ እሱ ማቴሪያል ነው። ፍቅር በማቴሪያል አይገለጽም ያለው ማን ነው? በዚያ ላይ ሊጋቡ ወስነዋል። በእልህ የሆነ ሰው ለማቃጠል ብላ ስህተት እየሠራች አይመስልን? በጣሴ ሞት እነሱን ተዋቸውና ስለ ጣፋጭ እያወራልኝ። ጭላዳው ሳምሪ መበቀል ለፈለገችው ሰው መሣሪያ እንጂ ፍቅረኛዋ እንዳልሆነ መናገር የለብንም። ጣሴ ጣፋጭዬ የፍቅር ጥያቄን ካልተቀበልከኝ ራሴን አጠፋለሁ ስትል እኔም እንደማፈቅራት መንገድ የለብኝም። በጣሴ ሞት ጥራትና ንገራት። በቃ ጣፋጭ ንገራት። ጣፋጭ ጣሴ እያጠና ነው። አንዴ ብቅ በይ። አንዴ እስቲ ብቅ በይ። ከጓዳ ብቅ በይ ከጓዳ የእኔ አመለ ከርዳዳ እስኪ ብቅ በይ ከጓዳ አመለ ከርዳዳ እኔ አመለ ከርዳዳ ነኝ ገና ኧረ በጭራሽ እንዴ ጣፋጭዬ ይቅርታ ከርዳዳ አመል በትሪትመንት ወይም በኮንዲሽነር የሚስተካከል መሰለህ እንዴ ጣፋጭ ይቅርታ ይቅርታ ወይም ይቅርታዬን በመሳም ገልጽ ዘንድ ወደዚህ ወደ መነጋገሪያው ድረስ ትመጪ አይን ድፍርስ ብሏል ትንሽ ሸለባ አድጎ ነው። ጣፋጭ ጺምህም አድጓል። ሼቨር ሸቨር ስላላገኘ ነው። እሱን ተይውና ነይ፣ አንድ ነገር በጆሮሽ ልንገርሽ። ያሉዬ ስልሱ ተስማማህ? አዎ፣ ጣፋጭዬ በጣም በጣም በጣም ሰውነትህ ከቀን ወደ ቀን እየቀነሰ እንደሆነ ሲታወቀ ጣፋጭ የጠራሁሽ እኔ ሽን እኮ ነኝ። እሺ ጣስዬ ቆይኔ የምፈልጋለሁ ትንሽ ብቻ ታገሰኝ። እሺ ጣፋጭዬ እንዴ ረገረ ይህንን አዳዲስ ልብስ ትቀያይሪዋለሽ። እድሜ ለሳምሪዬ። ቀላል ለቀቀችብኝ። ደስ ይላል በጣም። ወይኔ እስካሁን ሳልነግራችሁ ትናንት የሆነ ውድ ቤት ራት ጋብዛኝ። ሳምሪ ከአዳም ጋር ለመጋባት ወስና አንቺ ሚዜ ነሽ። ወጭሽን ጠቅላላ እኔ እችላለሁ አትለኝ። ይህም ደስ ይላል በጣም በጣም በጣም በጣም። በፍቅር ብን ብላችኋል። በጣሴ ሞት እውነት በጣም የዋህ እኮ ናት ሳምሪ። እውነት ደግ በቃ ሩሩ ናት። በጣም በቀል ማትወድ ደግ። ለአዳም ላፕቶፑን በስጦታ ከለቀቀችለት በኋላ ወሬ ሁሉ ተለውጦላችኋል። ጣፋጭ ሰው እንዴት ያለ ላፕቶፕ ይኖራል? ጣፋጭ ላፕቶፕ ማለት ሚስጥር ከታች ገመና ሸፋኝ ምናምን። ጣፋጭ እሱን ተይውና፣ በአሁኗ ደቂቃ ለመናገር ፈልገሽ በፍርሃት ስለያሹ ነገር ንገሪ። እንደ በምን አወቅህ? ጣሴ አወቅኳ፣ ደረስኩበታ። እኔ በአሁኗ ደቂቃ በልብ ያሰብኩት ምንም ነገር የለም። ዋሸሽ፣ ጣሴ ይሙት፣ ዋሸሽ። በርግጥ የሴት ልጅ ወጎ አይደለም ምኑ ቀድሞ መናገሩ። ቆይ አንተ ይሄን እንዴት አወቅህ? ገድሮ አይገርም። እዛው ተነጋገሩ፣ ድብብቆሽ አያስፈልግም። ጣፋጭ ልክ ነው። ጣፋጭ አንች ለምን ትጎጃለሽ? ተንፍሹና ተገላገዩ። ቀጣሴ የእውነት ደራሲውን ታውቀዋለህ? ስለምን ደራሲ ነው የምታወሪው? በጣሴ ሞት፣ እሺ ወይ? አግኝተህ እስክሪፕት ምናምን በባሕዋል። ጣፋጭ ደራሲ ቲያትር ምናምን እያልሽ አትፊ። ጣሴ ይሙት፣ አንደርስታንድ አድርጌሻል። ፍቅርሽን ለመግለጽ ፈርተሻል። እሺ ካላመንከኝ መጣኩሽ ናደርሽ ገድሎ አየሃት። ገና አይኔን ስታይ እንዴት እንደተርበተበተች ፍቅር አይደለ እንዴ? አትፍረድባት እንጂ ጣሴ። አፍቅሬ አለሁ መጥፎ ላብ ውስጥ ወድቄአለሁ ብላ ስትለምነኝ ገደል ግቢ ጎቱ ሄል ብላትስ? ጣሰው ጣሰው፣ በፍቅር አይቀለድም። በኋላ ራሷን በታጠፋ ጸጸቱ ይገላል።

ጦጣ አደረጋችሁኝ እኮ ጣፋጭ ማፍቀር እኮ ጤንነት ነው ይባላል አይደለም ገድሉ ሲሉ ሰማለሁ እንዲህ። እኔ እኮ የገረመኝ ትምህርት ቤት ፕሮዳክሽን ለሚባል ኮርስ የምሰራው ትያትር ከእናንተ ወሬ ጋር መመሳሰሉ ነው። አልገባኝም። ያውልህ እኔ ወከልኳት ከጸባህሪ አንዱ አብራት የሚማረውን አፍቅራ ዛሬውኑ ፍቅሬን እገልጽለታለሁ አፈቅርሃለሁ አፈቅርሃለሁ፣ አፈቅርሃለሁ እለዋለሁ ትላለች ይሆን? ጣሴ ጣሴ፣ ተላልፋችኋል። እንኳን ገሉ ለአንድ ሚስጥር ላይ ብቻ በጆሮ ልንገርህ፣ ግን ለማንም መናገር አትችልም። እሺ፣ የምነግርህን ነገር አለኝ በኋላ አስር ሰዓት ላይ ደውልልኝና ያለሁበት ቦታ ትመጣለህ። እሺ እሺ። ጣፋጭ ገብቶኛል። መክሻ ትልፊ ምንድነው? ካወክ፣ አንድ ጊዜ ስማሃል። ነይ በጆሮሽ ልንገርሽ ግን ለማንም መናገር ትችያለሽ። እሺ ንገረኝ። ፍቅር ያዘኝ ምናምን ነው አይደል? በምን አወክ? ሌላም ልንገርሽ። እሺ ንገረኝ። ነይ ጎንበስ ብያ ጥዋ ጉንጭን እንደ ጡጦ ነው የመጣትከው። ጣፋጭዬ የኔ ጡጦ። ኦ ሎርድ፣ ኦ ሎርድ፣ ኦ ሎርድ አስተናጋናቸውበረና በእናትሽ እዛ ላይ ቆመ ይለኝ። ተይው፣ አይ ጣፋጭ አለው አለው። እንዴት ነው ጋስትሪክ? እንዴት ይዘዋል? ጣፋጭ እያለች ላሰቃየሽ አልቻልኩም። ሀይሌ መሰለሽ። ማነው እሱ? ጋስትሪክ በአንተ አለፋው አይደል? ምን እንደምትነግሪኝ ለመስማት ጓጉቻለሁ። ዝም ብዬ ልፈልግ አልችልም ጣፋጭ። እርግጠኛ መሆን አልቻልኩም፣ እንጂ የነገሩ አካሄድ ገብቶኛል። እሺ ምንድን ነው? ይልቅ ምን ልጋብዝሽ? እስላሳዝዣሉ። ይኸውልሽ ቀዝቃዛ አይታሸገዋ። የገባህን የነገር አካሄድ ነገርኛ። ያንቺ የሳምራይት ሚዜ መሆን የሳምራይት፣ አንቺም ማጥመድ ሌሎችም ሌሎችም ነገሮች ታዲያ የምን ክፋት አለው? ገድሎ ኦ ሎድ! ጣፋጭ እኔ ጋር የላከችሽ ሳምራዊት እንደሆነች አውቃለሁ እያልኩሽ ነው። እኔ ናንተ ጋር ገድሎሙት? ጭራሽ ትናንት አንስታብኝም አታውቅም። እንዴት ጣፋጭ፣ ከዋሸሽኝ ተጣላሻለሁ። ቆይ ቆይ ቆይ ስላንታ አንስታኛለች እንዴ? ብቻ እየሆነ ቀን ገሉ ጣሰው ምናምን ብላኛለችው። ባትነግርኝም ሳምራት ለእኔ ያላትን ጥላቸው ቃሉ ሳምሪ እኮ የጓደኛችሁ የአዳም እጮኛ ናት። ለምን ትጠላለች? እስ ጠይቅልኝ። ለምን ትጠየዋለሽ በልኝ። እስ ገሉ ያልጠበኩትን ነገር ነው እያወራሃልኝ ያለው። ተይ እንጂ አይስወር። ታዲያ አንቺ ለንፈለግሽኝ

ይህንን ንገሪው፣ ብሎ የላከሽ ያጭን አዳዳም ነው አይደል? ይኸው አንጣጅሽን። ይኸው እኔ ገድሉ፣ ከማንም ሰው ጋር በዚህ ጉዳይ ላይ ዲስከስ አላደረግኩም። ጠፈል፣ እንዴት እንደማምንሽ ታውቂያለሽ። እኔም በጣም አምናሃለሁ። ታዲያ ይህን እንድትነግሪኝ ነው? በባጃጅ በሀይገር ባስ በምናምን ተጋፍቼ እዚህ ድረስ እንድመጣ ያደረግሽ ገድሉ፣ ስለምታሳዝነኝ እኮ ነው። አዛኛ ትጭያ፣ እውነት ሰውነት እየቀነስክ ራስን እየጣልክ ሳይህ በጣም ውስጥ ይቆዳል። እንዴ ጣፋጭ፣ ለምን በዚህ ታስብልኛለሽ? ምን እንጃ ለምን እንደዚህ እንደማስብልህ አላውቅ። የእኔ ጸጉር ቢያድግ ኪሎ ቢቀንስ አንቺን ምን አስጨነቀሽ? ስለምታሳዝነኝ በቃ በዛ ላይ እኔ የሳምሪያ አንደኛ ሚዜ አንተም የአዳም አንደኛ ሚዜ ስንሆን እንዲያምርብንና ደምቀን እንድንታይ ይፈልጋሉ። ይኸውልሽ ጣፋጭ ለላኩሽ ሰዎች ቂልና ቀል ናችሁ ብላችኋል። አያችሁ እነማን ማን ናቸው የላኩኝ? ገድሎ ገንዘብ ለማግኘት ብለሽ እኔ ትሰልኛለሽ? አረ እኔ ጣፋጭ እንደዚህ አይነት ሰው አይደለም? ለገንዘብ ብለሽ የማይመለከትሽ ጉዳይ ውስጥ ትገቢያለሽ ብዬ ስድ አላውቅም ነበር። ገድሎ የእኔ ጉዳይ አንተ ነህ። ታሳዝነኛለህ ጣፋጭ ሳምራይትን አዳም አልሆን ብሏቸው እንጂ እኔም ቢያጠፉ ደስታቸው። ውሽ በአንተ ፋንታስ ነው ልጥፋ። ለዚህ ፍላጎታቸው አንቺ አዛ ይመስለሽ እኔ እንድታጠም እንጂ ላኩሽ። በጭራሽ በጭራሽ። ገሉ ይውልህ ተሳስተሃል፣ ተሳስተሃል፣ ተሳስተሃል። ከአንተ ጋር እንደምንገናኝ ማንም ሳያውቅም እያልኩ ነው። እኔ እውነቱን ለንገረህ በቃ ተሳዘነኛለህ። መስሪያ ቤቱ አማራጭ ካገኘ በጨረታው አይገደድም ሲባል አልሰማሽም? አልገባኝ። ገድሎ የነገሩ አካሄድ ስለገባው በጨዋታው እንዲሳተፍ አይገደድም። አሁንስ ገባሽ? እኔ ምንም አልገባኝ። የበለጠ ግልጽ ለማድረግ እንደ ሳምራይትና አዳም አይነት ክፉና ተንኮለኛ ሰዎች በሞኝ እጅ እሳት ለመጨበጥ ይጥራሉ። አሁን እነሱን ታያቸው ገድሉ እኔ እንደ ድሮ አይነት ቀለል ያለ ጨዋታ እንድታጫውተኝ ነው የምፈልገው። አልችልማ አልችልማ። ነጥ ይነኛ ተነቃቅተናል። እሺ ፀጉሬን ላስከርክም። አመሰግናለሁ። በተለይ ጺም ሲያድ ውበትን ያጠፋል። ሼቭ አድርገው ነው ያልኩት። ሐሳበሽ ከሐብር አይበልጥም። እዚህም ያለብን ጣፋጭ ነኝ እኮ ከሳምራት ጋር ያለሽን ቅርበት አልወደድኩትም። እሺ፣ ቁጭ በልና አንድ ጊዜ እንድትል። ልብሶችሽም ቢሆኑ የበፊቶቹ ነው የሚያምሩብሽ። ገድሉሽ አንዴ አንዴ ሜዴን እሺ ገድሉ ቁሽ አንድ ነገር ብቻ እሺ፣ በል እሺ። ምንድነው? ባከን እባክን ገድሉ ቢያንስ መጠጥቀንስ ለእኔ ብለሽ እባክሽ፣ እባክሽን፣ ጣፋጭ ለሳምሪ ብለሽ እኔም መከታተልሽን አቁም ያውልህ፣ ገድሉ እውነት እኔ የምከታተልህ እማዝንልህ ለሳምራዊት ብዬ አይደለም። እና ለአዳም ብለች ነው። ገድሉ፣ ለራሴ ብዬ ነው። አልገባኝም። ወደ ፊት ይገባል። ቀጭን ፍቅር ተከታታይ የሬዲዮ ድራማ የዛሬው በዚሁ ያበቃል። ድራማውን የተጫወቱላችሁ ሳምሶን ታደሰ ቤቢ እንደ አዳም፣ ተሻለ ወርቁ እንደ ጣሰው፣ ዮናስ ጌታቸው እንደ ገድሉና ሜሮን ጌትነት እንደ ጣፋጭ ናቸው። ቀጭን ፍቅር ተከታዩ ክፍል ሳምንት በዚሁ ሰዓት ይቀርባል።